እኔ ያስገቡሽ እዚህ ጋር መማር ያለብን አንዳንድ የሰዎች ችግር ውስጥ ያስገቡንና ከዛ ችግር እንዲያስወጡን ኤክስፔክት እናደርጋለን። ሲያስገቡን እኮ አናውቀው ከዛ በኋላ ግን ከጎናችን አይደሉ። ምን ተማርሻውን ሰው ማመን እንደሌለ

ስር የቀበጥችለት ሞታ አይገኝም ማለት ስያ በዚህ ሰው እነሱ ወርቀሽ ኑሮ አስበሸዋል። በይ እሱ ይርዳሽኝና ነቢል ኑርና ሀዩቲ ናስር ቢጋቡ ምን ትላላችሁ? ግን የምር ሀዩቲ ናስርና ነቢል ኑር ቢጋቡ ምርጥ ጥንዶች ነበሩ። የምሬኝ ነው የምነግራችሁ። ማለት ይህ ሁለታቸውን ሚዲያ ላይ ናቸው ምናምን፣ እንዴት ነው ልንገራችሁ፣ ወማይ ጋድ የሆኑ ጥንዶች ነው የሚወጣቸው በነገራችን ላይ እና ደግሞ ሁላቸውም ሃይማኖታቸውም አንድ ስለሆነ ያን ቢገናኙ ጊዜ ምርጥ ጥንድ ወጣቸውን ብዬ ተመኘው። እንደዚህ ሰው በመቀራረብ ነው ፍቅር ምናምን የሚይዘው እና ስለዚህ ሁይሀዩ ግን ወፈር ሸምር ይላቸዋል። እንግዲህ ሀበሻ ሴተችት ማለት ነው። ና ሀዩቲ ናስር በነገራችን ላይ እና ነቢል ኖር ቢጋቡ ሁለታቸውም ሙስሊም ናቸው። መሻላ መሻላ መሻላ የሆነ ጥንድ ወጣቸው ነበር። ቁም ነገር ማለት ነው ስሬስሌ እና ለማንኛውም ተጋቡ የምትሉ በኮሜንት አሳውቁ። ተጋቡ የምትሉ ማለት ነው። እኔ ቢጋቡ ደስ ይለኛል፣ በነገራችን ላይ ምክንያቱም ሁለታቸውም ሃይማኖታቸው ማች ስለሚያደርግ፣ አንቺም በሃይማኖትሽ እኔም በሃይማኖት የሚባል ነገር ስለማይኖር ያስቸግራን እኮ ጋይስ፣ ልጅ አለ ምን አለና፣ ያስቸግራን። ስለዚህ ጥሩ ጥንዶ ይወጣቸው ነበር። ቤ አት ሰላምታ ይሰጠኛል እንዴ! ለምንድን ነው ብሬ ማሰጠኝ? እኮ እሺ፣ ነገ ሰጣለሁ። ዛሬ ካልሰጠኝ ስልከን ይዤው ነው እሺ የምሄደው። በቃ በኋላ ሰጣለሁ። እስከ ማታ አንድ ሰዓት ነው እሺ የምሰጠው። የምን ብር ነው? ባለፈው የጠጣንበት ነው። እባክህ ምን አማራጭ አለኝ? አንዷን የማደምቅ በማስልክ አለ። በጣም ግን ባለጌ ነህ አቦ፣ በእናትህ። አንተ ደግሞ ጭራሽ አታስጨንቀኝ። የእኔ ታረብ ሀገር እንዳለች ታውቃለህ። ሌላው እንደ ኔ እህት እንደዚህ ቢያደረግ ደስ ይለሃል? ምንድን ነው የምታወራው? ያኔ ማን ኔን የምፋለጠው ደግሞ የአንተ እህት ሌላ፣ ይቺ ሌላ። እሷም ለሆነ ሰት ነች ጓደኝነታችንን የምትፈልገው ከሆነ ካም በኋላ እንደዚህ እንዳታደርግ። ዮኒሻ ዛሬ አንጠጣም፣ አልጠጣም። አረንዶ ማንዴ ማዳም ቅመናለች። በቃ አበድኩል። ወደድኩ ምትል እሷ ላስልካት። ሄሎ፣ ወይ በእናትሽ፣ አሁን እኮ ድንገት ማዘርና ሟት ብር ፈልግ ነበረ ብዙ አርልም እኮ አንድ አስር ሺ ብር ብቻ ነው እሺ። ደውልሻለሁ እሺ አትፍሰጂ ይስ አየሽ፣ ሸወድካት፣ አታለልካት፣ አሞኛት። ይህኔ የአንተ እናት መታመም እውነት መስሏት የወንድሟን ትምህርት ቤት አልከፈለችም፣ ለእናቷ ጓዳ ጤፏን አልሞላችም፣ ጡረታ ወጣ አባቷን ኪስ መምላት አልቻለችም። አንተ ወተጠጣ፣ አጭስ፣ ተደሰት። እሷም አዳም ባልችል ራሱ አንተም በመራቅ ለሊነ ሰላም ልስጠው አንተ ግን መች ነው ሳሙሪ ላይ ችት ማድረግ ነው የምታቆመው? ያልገባህ ነገር ምን መሰለት፣ እናሽ ወንድሜ ራሷን አላጠብቅም። ኦፍ ኮርስ ጥሩ ጠረናላት ንጹናት ምናምን፣ ግን አለባበሷ በጣም ነው የሚዘጉ። በእልና ነድሽ ያንተ እኮ ጽድት ያለ ነው አለባበሷ። አዎ የኔዋማ ጽድት ብላ የተፈጠረችው ተፈጠረች። ቆይ አሁን አለባበሷን ስታዩ እኔ ላይ መፍረር ታቆማለህ? አየኸልኝ አዎ አየሁልህ ቤትን ገነት ያዘቦት ቀንን አውድ ዓመት የምታስመስለዋል የቡናው የጭሱ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ በእናትህ አንድ የኔም ጽድት ያለችዋል ሚስቴ ላሳይ ሰርቶ አይጠብቀህም እንዴ? እኛ ቤት ሰራተኛ ነው። አዘመር ጥየጋ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻን የማይጠቀመው አንተ የት ነው የጠፋኸው? የኔ ውድ፣ እንዴት ጽድት አድርጌ እንደሰራው ታየው። ደግሞ ምሳ እየጠበቅኩ እኮ አስራብከኝ። በሉን ብላ። እሺ፣ ወዴት ነው? ወደ ውስጥ ሬስቶራንት። መጠሽቶ ተረጭቼ ጽድት ያለች የት ሄድክ ወደ ቤቴ ማለቴ ወደ ገነቴ እንዴ ሲሆን ይሄ ነገር የብዙ ወንዶች ድክመታችን ይመስለኛል አንዳንዶቻችን እንደውም እንደ ፍቅረኛነት ዘመናችን ጽድት ኩልል ብለው ሁሌም እንድናገኛቸው እንፈልጋለን ያኔ እንደዛ ሆነው የምናገኛቸው ያለምንም ሀሳብ እናቶቻቸው ጋር ስለሚኖሩ ነበር አሁን ግን እነሱ ራሱ እናት ሆነዋል ያ ማለት ኃላፊነት አለባቸው እስኪ እናንተም የሚሰማችሁን በኮሜንት አስቀምጡልን ወገኖች እንዴት ናችሁ? ሰላም ነው። ያው እንደምታውቁት ኃላፊነት የጎደለው ማስታወቂያ ሰርቼ በጣም ብዙ የኢትዮጵያ ወገኖችን አደጋ ውስጥ ጥያለው ማለት ነው። በዛም ደግሞ ትልቅ ይቅርታ እጠይቃለሁ ማለት ነው። በጣም ትልቅ ይቅርታ። አንዳንድ እንትኖችም ተፈጥረዋል። ለምሳሌ ያክል የፀጉር ቤቱን ማስታወቂያ ከዚህ በፊት የነበራትን ካምፓኒ ካስተዋወቁ በኋላ ሌላ ቲክቶከር እንዲያስተዋውቅልኝ በጠቀች መሰረት ሀቢባን አናግርልኝ ባለች መሰረት በሰዓቱ የዘ የጸጉር ቤቱ የድርጅት ባለቤት ሀቢባንም እኔ እንዳናገርኩላት እና እንዲሁም ሀቢባ ማስታወቂያ እንደሰራችላት በዚ በዚሁ አጋጣሚ ማሳወቅ እፈልጋለሁ እና ወገኖቼ፣ ጓደኞቼ በአጠቀ በዙሪያ ያላችሁ በዚህ ጉዳይ ውስጥ ገብቻለሁ አንድም ሆነ በሌላ ምክንያት እና ይህን ኃላፊነት የጎደለው ማስታወቂያ በመስራቴ ብዙ ወገኖች አደጋ ላይ ወድቀዋል። ይህንንም አደጋ እንደ አንድ ኢትዮጵያዊ ከጎናቸው ሆኜ ኃላፊነቱን ወስጄ የተጎዱትን ካሳ ለመካስ እንግዲህ ካጠገባቸው በዚህ ሁኔታ ጓደኞች፣ እኔ የቅርብ ምላችሁ ብቻ እንድታገዙኝ ና ይህ ከዚህ ጉዳይ እንደወጣ እንድትተባበሩኝ ለሌላውም ነገር ተጠያቂ ለመሆን ዝግጁ ነኝ። ምክንያቱም አለሞ ከተጠያቂነት አያድንም እና ለሁሉም ለመጠየቅ በቅድሚያ ግን እዛ ጋር የተጨበረበሩት ወገኖችን እስፔሻሊ በእኔ በኩል በሹፌርናው ኃላፊነት በጎደለው መልኩ የተደረገውን ያንን እንትን ብናረግ ደስ ይለኛል። ሌላም ደግሞ በጣም በሚሊየን የተጨበረበሩ በዚሁ አይነት ማጭበረበር ስልት እነሱንም ወደ ሚዲያ አምጥተን ወደ ፊት ለፊት እንድናግዛቸው ሴትየዋን በመያዝ ወንጀለኛውን በመያዝ በመከታተል እንድናደርግ መግለጽ ፈልጋለሁ ማለት ነው። ሁላችሁም ሪፖርት ሼር እያደረጋችሁ ለመለሉ ኢትዮጵያ ሕዝብ አድርሶ እኔም ተሸውጄ እናንተን የሚያሸወድኳችሁ በጥቅላላ ይቅርታ ጠይቃለሁ ማለት ነው። ሁላችሁም ሪፖርት ሼር እያደረጋችሁ ለመለሉ ኢትዮጵያ ሕዝብ አድርሱልኝ። ክብር